እሺ ተመልካቾች እንደናችሁ ከቅርብ ጊዜ ወዲህ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ጫፍ ላይ እንደደረሰች የሚያሳዩ ዜናዎች ይወጣሉ። እንግዲህ ኢትዮጵያ ለዓለም የንግድ ድርጅት የመጀመሪያው ማመልከቻ ያስገባችው በ1995 ጥር ወር አካባቢ ነው። ስለዚህ 2017 ነው 22 ዓመት ሆኖ ሆኗል። በፈረንጆች 2003 ላይ ማለት ነው። እንግዲህ ከዛ በኋላ ወጣ ገባም ያለበት ቢሆን ድርድር ለማድረግ እየሞከረች ነበር፣ እና እስካሁን አባል አልሆነች። አሁን የሚታሰበው ምንድ ነው የንግድና ቀጠና የትስስር የሚናገረው በሚቀጥለው ወደ 2026 ላይ የዓለም የንግድ ድርጅት የ2026 ስብሰባ የሚከናወነው አፍሪካ ውስጥ ነው፣ ካሜሮን በያወንዴ ከተማ ውስጥ ነው የሚከናወነው። የዛን ጊዜ ሙሉ አባል ትሆናለች ተብሎ ነው የሚታስበው። በነጠላም በጋራም ብዙ ድርድሮችን አድርጋለች ኢትዮጵያ። ስለዚህ አባል ለመሆን ጫፍ ላይ መድረሷ እየተነገረ ነው፣ ከሁለት ዓመት በኋላ። ድርድሩ ረጃጅም ዓመት ነው የሚፈጀው። ኩርዚኪስታን የምትባለው ሀገር ሁለት ዓመት ከአስር ወር ፈጀባት፣ በጣም አጭር የሚባለው እሱ ነው። ነገር ግን ኢትዮጵያ ካመለከተች በኋላ እንኳን ለ19 ዓመት ራሽያ ተደራድራ የዓለም የንግድ ድርጅት ሙሉ አባል ሆናለች። ቻይና ለ20 ዓመት ተደራድራ የዓለም የንግድ ድርጅት አባል ሆናለች። ረጃጅም ዓመት ድርድሩ ይወስዳል። ኢትዮጵያ ካመለከተች በኋላ እንግዲህ ሁለተኛ ዓመት ሆኗል። ለምንድን ነው የዓለም የንግድ ድርጅት ላይ አባል ለመሆን የዚህን ያህል ፍላጎት ያለው የሚለውን በተወሰነ ሀሳብ ልሰጣችሁ እፈልጋለሁ። እንግዲህ የዓለም የንግድ ድርጅት የዓለምን ጠቅላላ ሁኔታ ማርሽ የለወጠው ሁለተኛው ዓለም ጦርነት ነው። በተደጋጋሚ እኔም አነሳለሁ። በ1945 ላይ የተጠናቀቀው የዓለም ጦርነት ካለቀ በኋላ ዓለም የምትመራበት ስርዓት ለመፍጠር ስለተፈለጉ ወሳኝ ወሳኝ የሚባሉ ተቋማቶች ተመስርተዋል። ዓለም አቀፍ ተቋማቶች የተባበሩ መንግስታትንም ጨምራችሁ የፋይናንስ ሴክተሩን እንዲመራ አይኤምኤፍ ተፈጥሯል። የብሪተን ውድ አግሪመንት የሚባለው ከ1945 በኋላ ነው። በአብዛኛው ደግሞ የዓለምን ኢኮኖሚ ሁኔታ ደግሞ እንዲያስተካክል፣ እድገት እንዲያመጣ፣ ድህነት እንዲቀንስ ደግሞ ወርልድ ባንክ የዓለም ባንክ ተቋቁሟል። የአውሮፓና እንደው የምዕራባውያኖች ደግሞ ደህንነት እንዲያስጠብቅ ተብሎ ደግሞ ኔቶ ኔቶ ተቋቁሟል። የዓለምን የንግድ ስርዓት ደግሞ ጤነኛ ለማድረግ ተብሎ የዓለም የንግድ ድርጅት በ1948 ተቋቁሟል። ከዛ በኋላ ነው ይህ ድርጅት ሲቋቋም 23 ሀገራቶች ሆኖ ነው ያቋቋሙት። አሁን ላይ 166 የዓለማችን ሀገራቶች አባል ናቸው። የዚህ ከ205 የተባበሩ መንግስታት እውቅና ከሰጣቸውና እውቅና ለመስጠት ከሞከረባቸው ሀገራቶች ውስጥ መቶ ስልሳ ስድስቱ አባል ናቸው የዓለም የንግድ ድርጅት አባል ናቸው። ኦልሞስት የዓለም 98 ከመቶ ንግድ የሚከናወነው በአባል ሀገራቶች ውስጥ ነው። እንግዲህ ይሄ የዓለም የንግድ ድርጅት ሲመሰረት አንድ አምስት ፕሪንስፕሎች ነበሩት መሪዎች ነበሩት። የመጀመሪያው ምንድን ነው? ንግድ በዓለም ላይ ባሉ ሀገራቶች በቀላሉ እንዲከናወን ማድረግ የሚል ነው። ምንም ጫና ሳይፈጠር ሁለተኛው ደግሞ ነፃ ንግድ ስርዓት መፈጠር አለበት። ሀገራቶች በድርድር መገበያየት አለባቸው፣ ከጫና መውጣት አለበት የሚል ነው። ሶስተኛው ምንድን ነው? ግልጽ የሆነ የንግድ ስርዓት መኖር አለበት የሚል ነው። አራተኛው ደግሞ ፍትሐዊ የሆነ የንግድ ስርዓት መኖር አለበት፣ በዓለም ላይ ባሉ አባል ሀገራቶች መካከል እንደው በጣም ፍትሐዊ የሆነ የንግድ ስርዓት መኖር አለበት። አምስተኛው ምንድን ነው? የዓለምን ኢኮኖሚ ስርዓትና እድገት ለማፋጠን በሚል ነው። እንግዲህ የዓለም የንግድ ድርጅት ከዛ ጀምሮ አባላቶችን ሲቀበል አንድ አራት ደረጃዎች አሉት። የመጀመሪያ አባል የሆኑ ሀገራቶች ሜምበርስ የሚባሉት አሉ። ግን አባል ሳይሆኑ ነገር ግን አመልክተው ድርድር ላይ ያሉ ኦብዘርቭ የሚያደርጉ እየታዘቡ ያሉ ሀገራቶችን ደግሞ ኦብዘርቨር ብሎ ይጽፋቸዋል። ደግሞ ያላመለከቱ ሀገራቶች በሚል ዝርዝሮች አሉ። እንግዲህ ኢትዮጵያ ከ1995 ጀምሮ እንደ በኢትዮጵያ አቆጣጠር አባል ለመሆን አመልክታ ድርድሮቹ ሲቋረጡ ሲቀጠሉ ነበር። ለምሳሌ ለስምንት ዓመት ከተቋረጠ በኋላ 2020 ላይ ነው በአዲስ ድርድሩ የተጀመረው። እንግዲህ ላለፉት ሀያ ሁለት ዓመታቶች ኢትዮጵያ ውስጥም የፖለቲካ ለውጦችም ስላሉ ድርድሮችን የራሱ ተጽዕኖ ይፈጥርባቸዋል። አንዳንድ ሀገራቶች ላይም ዓለም አቀፍ አቅም ያላቸው ሀገራቶች ጫና ይፈጥራሉ። ለምሳሌ ኢራን ያመለከተችው በ2005 ነው። የዛሬ ሃያ ዓመት ነው ያመለከተችው። ነገር ግን አሜሪካ ከኢራን ጋር ባላት ግንኙነት እስካሁን ኢራን ሙሉ የዓለም የንግድ ድርጅት አባል ለመሆን እየቻለች አይደለም። የራሱ ጫና ያለበትም ስለሆነ ማለት ነው። እንግዲህ ኢትዮጵያ የዓለም የንግድ ድርጅት ለመሆን ስታስብ ማሟላት ያለባት ቅድመ ሁኔታዎች አሉ። ለምን ንግድን ጤነኛ በሆነ ስርዓት ውስጥ መምራት የሚል ስለሆነ፣ ስለዚህ የታሪፍ ጫና መፍጠር የለባትም። ቀላል የሆኑ ንግድ ስርዓቶች መኖር አለበት። የንግድ መብት ጥበቃን መጠበቅ አለባት። ግልጽ የሆነ የመረጃ ልውውጥ ያለበት የንግድ ስርዓትን መገንባት አለባት። ፍትሐዊ የንግድ ውድድርን መፍጠር አለባት። በታሪፍ በኮታ ምክንያት የንግድ ስርዓቱ አቢዩዝ መደረግ እንደሌለበት ማመቻቸት አለባት። የዓለም የንግድ አጋሮች በሙሉ በቀላሉ እየገቡ የሚወጡበት የንግድ ስርዓት መፈጠር አለበት። በጣም እነዚህ መስፈርቶች ማሟላት አለበት። ስለዚህ ይሄን መስፈርት ለማሟላት ደንቦችን አዋጆችን ከማስተካከል ጀምሮ ፖሊሲ ከማስተካከል ጀምሮ ከፍተኛ ስራ መስራት ይጠበቃል። ለዚህ ነው ድርድሩ ብዙ ዓመት የሚፈጀው፣ እነ ራሽያም 19 ዓመት የሚደራደሩት፣ እነ ቻይናም 20 ዓመት የሚደራደሩት። ድርድሩ ሁለት አይነት ባህሪ ነው ያለው። አንደኛው ራሱ ከየዓለም የንግድ ድርጅት የሚያወጣ መስፈርት አለ። እሱ መስፈርትና መርህ መጠበቅ ማለት ቅድም ነጻ ፓተንቱን የተጠበቀበት ፌሬን ዲስትሪቢሽን የኮታ ጫና የሌለበት ለሌሎች ሀገራቶች ንግድ ስርዓት ክፍት መሆን እነዚህ እነዚህን ሊበራላይዜሽን እነዚህን ጨምሮ መጠበቅ ማለት ከሱ በተጨማሪ ደግሞ ባይላተራል የሚባል ደግሞ አግሪመንት አለ አንድ ሀገር ከአንድ ሀገር ለምሳሌ ኢትዮጵያ የዓለም የንግድ ድርጅት ውስጥ ለመግባት ከቻይና ጋር ትደራደራለች። ኬንያም ከኬንያም ከፈለገች ከኬንያም ጋር ትደራደራለች። ብራዚል ከፈለገች ከብራዚል ጋር ትደራደራለች። እዛ ውስጥ ያሉ ሀገራቶች በሙሉ ከሚገባ አገር ጋር ባይላተራል ድርድር አለ። ረጅም ጊዜ ፈጀው ነዛ ነው። ኢትዮጵያም አምስት ዙር ድርድር ነው ስታደርግ የነበረው። ለምንድን ነው እዚህ ውስጥ ድርድር ውስጥ መግባት የሚያስፈልገው? ለምንድነው አባል መሆን የሚያስፈልገው ከተባለ እንግዲህ አባል ሲሆኑ ሌሎች የንግድ አጋር ከሆኑ ሀገራቶች ላይ ያንን ማርኬት ለማግኘት እድል ይሰጣል። አባል የሆኑ ሀገራቶች ላይ ንግድ ለመለዋወጥ እድል ይሰጣል። ሁለተኛው በዓለም አቀፍ የንግድ ስርዓት ውስጥ እንዲፈጠር ችግር ካለ፣ አለመስማማት ካለ ድርድሮች ገብቶ እንዲፈታ ማድረግ ዳኛው ነው ይቀርባል ማለት ነው። የዓለም የንግድ ድርጅት ዳኛው ነው ይቀርባል። የዓለም የንግድ ድርጅት አባል የሆነች ሀገር ላይ ደግሞ ሌሎች የውጭ ባለሀብቶች መጥተው ኢንቨስት ለማድረግ ያላቸው ፍላጎት እያደገ ይመጣል። እሱ ብቻ ሳይሆን አንድ አይነት ተቋም ስለሆኑ ወርል ባንክም አይኤምኤፍም እንደ ቅድሚያ ሁኔታም ደግሞ ይቆጥሩታል። የዓለም የንግድ ድርጅት አባል የሆነች ሀገር ላይ ብድር ለመስጠትም ትብብር ለማድረግም ያስገድዳሉ። ይሄ በሙሉ ተጠቃልሎ ያለበትም። ስለዚህ እዚህ ውስጥ አባል ለመሆን በድርድሩ ረጅም ጊዜ የሚወሰድበት ምክንያት ምንድን ነው? አንድ የንግድ ድርጅት አባል የሆነች ሀገር ኢትዮጵያ አባል ብትሆን ወደ ኢትዮጵያ የሚመጡ ምርቶች ላይ ያለ የቀረጥ ጫናን የመቀነስ ግዴታ አለባት ኢትዮጵያ ዜሮ ላይሆን ይችላል። አንዳንድ ሀገራቶች በጣም ከፍተኛ ድርድር ያደርጋሉ። ነገር ግን ከፍተኛ ቀረጥ ተሰበስብ ከነበረ ከንግድ አጋሯ የዓለም የንግድ ድርጅት አባል ከሆነች በኋላ ግን በከፍተኛ ቀረጥ አጋር ሀገርን ማስጨነቅ አትችልም። ለምሳሌ የዓለም የንግድ ድርጅት አሜሪካ ላይ ጫና እየፈጠረ ነው። አሁን ለምን ከዓለም የንግድ ድርጅት መርህ ወጥተሽ ከፍተኛ ታሪፍ እየጣልሽ ነው፣ አባል ሀገራቶች ላይ የሚል ክርክር ይነሳል። ስለዚህ ወደ ኢትዮጵያ ገበያ የሚመጡ ባለሀብቶችን ክፍት ማድረግ መፍቀድ ማለት ነው። አሁን ታያላችሁ ኢትዮጵያ ውስጥ በችርቻሮን በጅምላም መነገር ለሚፈልጉ ለውጭ ባለሀብቶች ክፍት እየተደረገ ነው። የውጭ ምርቶችን ማስገባት፣ ነገር ግን ቀረጥ ማንሳት ወይ ደግሞ ዝቅተኛ ቀረጥ ማድረግ የሚጠበቅ ነው። ስለዚህ ቀረጥ መቀነስ ካለበት መንግስት፣ ያገኝ የነበረው የቀረጥ ገቢ መጠን እንዲቀንስ ሊሆን ይችላል። እሱ ብቻ ሳይሆን ብዙ ሀገራቶች ሲደራደሩ ክፍት ከሆነ የንግድ ስርዓቱ ክፍት ከሆነ የዓለም የንግድ ድርጅት ውስጥ አባል ተኮኖ ምን ይሆናል ማለት ነው? ሌሎች ሀገራቶች አባል የሆነችው ኢትዮጵያ ላይ መጥተው ምርቶቻቸውን ለማራገፍ ይፈልጋሉ። የዛን ጊዜ የኢትዮጵያ አምራቾች አቅም ካላቸው ከውጭ አምራቾች ጋር የመፎካከር እድላቸው ደካማ ነው የሚሉ ስለዚህ የሀገር ውስጥ አምራቾች ከሲስተም ሊወጡ ይችላሉ። እሱ ብቻ ሳይሆን የዓለም የንግድ ድርጅት የሆነ አባል የዓለም የንግድ ድርጅት የሚያወጣው መስፈርት አለ። የምርቶች መስፈርት፣ የጥራት መስፈርት ማለት ነው። እሱን የጥራት መስፈርት የማሟላት ግዴታ አለብን። ለምሳሌ ለቡና የሚወጣ መስፈርት ካለ ያንን መስፈርት ሳያሟሉ የዓለም የንግድ ድርጅት አባል ሆኖ ሽያጭ ማከናወን አይቻልም። ስለዚህ የሀገር ውስጥ አምራቾች ከሚመጡ ተፎካካሪዎች ጋር መፎካከር ይቸግራሉ። ጥራቱን ጠብቆ በዓለም ገበያ ላይ ምርቶቻቸውን ማቅረብም ይቸግራሉ። የቀረጥ ጫና መፍጠር ስለማይችል ከቀረጥ ይሰበሰብ የነበረውን ገቢም ደግሞ መንግስት እንዲያጣ ሊያደርገው ይችላል። ምናልባት በጣም ብዙ ምርት ስለሚመጣና ተወዳዳሪነት ስለሚጨምር አገር ውስጥ ያሉ ሸማቾች እድል ሊያገኙ ይችላሉ፣ ምርት የመቀበል እድል ሊያገኙ ይችላሉ። ዋጋ ሊቀንስላቸውም ይችላል በጣም ብዙ ምርት ወደ አገር ውስጥ የሚመጣ ከሆነ። ስለዚህ ብዙ ለድርድር ረጅም ጊዜ የሚወስደው የኢትዮጵያ መንግስትም ለድርድር ረጅም ጊዜ የሚወስደው የአገር ውስጥ አምራቾችን ከመጠበቅ አንጻር ሊሆን ይችላል። የአገር ውስጥ ኢንዱስትሪዎችን ለመጠበቅ በአንድ የሚለቀቅ ከሆነና የማምረት አቅማቸው በዝቅተኛ ወጪ የሚያመርቱ የዓለም የንግድ ድርጅት አባላቶች በአንድ የሚመጡ ከሆነ የአገር ውስጥ አምራቾች ለመፎካከር በጣም ነው የሚቸገሩ። ከሲስተም ሊወጡ ይችላሉ። እነዚህ በሙሉ ጫና አሉበት። ይህ የለውጥ ለውጥ ማድረግ የፖሊሲ ለውጥ ማድረግ ራሱን የቻለ ነው። ነገር ግን ኢትዮጵያንም ጨምሮ አፍሪካ ውስጥ ያሉ አባል ሀገራቶች አምራቾቻቸው በየትኛው ሴክተር ላይ የተሳተፉ ከተባለ የኢንዱስትሪ ሴክተሩ በጣም ደካማ ነው። አሁን ግብርና ላይ ሊፎካከሩ አይችሉም። የግብርና ውጤት ሁሉም በግብዓትነት የሚፈልገው ነው። የማዕድን ውጤት ሁሉም በግብዓትነት የሚፈለግ ነው። አምራች ሴክተሩ ግን መጀመሪያም በአቅም ደረጃ በጣም ደካማ ነው። ስለዚህ የዓለም ገበያ ላይ ለመሳተፍ እየተቸገሩ ይመጣሉ። ኢትዮጵያም በድርድር ደከም ያለ ነው። ለምሳሌ ስምንት ዓመት በሙሉ ቆሞ ነበር ድርድሩ ሁለት ሺህ ሀያ ነው የተጀመረው። ስለዚህ ከሃያ ሁለት ዓመት ውስጥ ስምንቱ ዓመት የራሱ የሆነ የፖለቲካ ሁኔታዎችን መልስ ለመመለስ ሲሞክር የነበረ ነው ኢኮኖሚው አባል ያልሆነ አሁን አባል ያልሆነ አገራቶች ኦብዘርቨር እንኳን ሆነው ታዛቢ የሆነው መሀል ላይ የቆሙትን እንኳ ቢቆጠሩ ኦልሞስት ወደ ሰላሳ ዘጠኝ አገር ብቻ ነው አባል ያልሆነ ከዛ ውስጥ ነው ኢትዮጵያም አንድ ሆኖች ስለዚህ ዘጠና ስምንት ከመቶ በአባል ሀገራቶች መካከል የሚደረግ የንግድ ግንኙነቶች ውስጥ በፍጥነት መስፈርት እያሟሉ መሄድ ያስፈልጋል። አሁን በሂደትም የምትመለከቷቸው እንደዚ አይነት ስቴፖች አሉ። ለምሳሌ የመንግስት ድርጅቶችን ሊበራላይዝ ለማድረግ መሞከር፣ ፕራይቬታይዝ ለማድረግ መሞከር፣ በችርቻሩን በጅምላ ንግድ ላይ የሚያሉ የውጭ ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት እንዲያደርጉ መፍቀድ ለነሱ የሚመች ሁኔታዎችን ማመቻቸት፣ የፋይናንስ ሴክተሩን ለውጭ ባለሀብቶች ክፍት ማድረግ። እነዚህ የምታያቸው ምልክቶች በሙሉ ለዓለም የንግድ ድርጅት ለመግባት ስቴፕ ናቸው። ስለዚህ እነሱን ስቴፕ እየሄደ መሆኑን እንድትረዱ ነው። ስለዚህ ወርልድ የዓለም የንግድ ድርጅት ውስጥ መሳተፍ ለዓለም የንግድ ስርዓት ጥበቃ ለማግኘት እድል አለው፣ ለመፎካከር እድል አለው። ነገር ግን የዓለም የንግድ ድርጅት ብቻ ሳይሆን አይ ኤም ኤፍም ወርልድ ባንክም እንደ ለምዕራብያኖቹ የሚያደሉት ምክንያት እንዳለ ይታወቃል። ግን የዓለም የንግድ ድርጅት ውስጥም ገብቶ በቂ የሆነ ጥራቱን የጠበቀ ምርት ማምረት አለመቻል፣ የሀገር ውስጥ ኢንዱስትሪዎችን አቅም ማሳደግ አለመቻል፣ የማምረት ወጪን ዝቅተኛ አድርጎ ተፎካካሪ ማድረግ በጣም አስፈላጊ ነው። የዓለም የንግድ ድርጅት አባል በመሆን ብቻ ሀብታም መሆንም አይቻልም። በዓለም ላይ በጣም ብዙ ትንንሽ ሀገራቶች ሳይቀሩ የዓለም የንግድ ድርጅት አባል ናቸው። ስቲል ደሀ የሆኑ ሀገራቶች ማለት ነው የዓለም የንግድ ድርጅት አባል ሆኖ የማምረት አቅም ደካማ ከሆነ ደካማ ነው። የዓለም የንግድ ድርጅት አባል ሆኖ የአስተዳደር አቅም ደካማ ከሆነ በቃ ደካማ ነው። ኢኮኖሚ ያለው ሪሶርስ መጠቀም ካልቻለ ደካማ ነው። ግጭት ጦርነት ያለበት ኢኮኖሚ ከሆነ ደካማ ነው። የዓለም የንግድ ድርጅት አባል መሆኑ ማለት ዋስትና ማለት አይደለም። ነገር ግን ጠንክረው ለሚሰራ ሀገር ዋስትና እንዲያገኝ፣ ጥበቃ እንዲያገኝ፣ እንዲያመርት፣ እንዲፎካከር፣ የምርት እንቅስቃሴ ጤነኛ እንዲሆን እድል ይሰጠዋል። ይህን ሀሳብ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካለ ዘ ኢትዮጵያ ኢኮኖሚ ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ጋር